መገልበጥ መገልበጥ መገልበጥ። አምስት ጊዜ አምስት ጊዜ። ችግር የለም ኩባያ ነው ታዲያ እሺ። ሌላ ሶስተኛ ሶስተኛ ቅጣት። የሚታጠብ እቃ አለ ቤታችሁ? የቆሸሸ እቃ የለም የሚታጠብ ቃ የለም የለም። ፋሚሊዎች ይችላሉ ስለአለ ሁለተኛው ብዙ ነበር ጭንቅላት ውስጥ ጽፌ ማስቀመጥ አለብኝ። ይጨፍር በሏት። ሽንት ቤታችሁ ቆሽሿን እጠፋው ወይ ሽንት ቤት እጠብ ወይ እቃጠር

ማንት ነውኦሞ ፓውደር ሶፕ ምስምስ አድርግበትና፣ እሽታ ቡርቴን ቡርቴ ቴቡርቴን አያዛትም። ሌላ ሰው አናስገባም። ጌም ውስጥ እኔ ነው የሚቀጠው፣ እሱን ነው የሚቀጣውባአናን ማስገባት ነ አይቻልም።

እንዴ ቡርቴ ህይወቴን ልታቀልልኝ እኮ ነው የመጣችሁ። ሞዴሊስት ነው እንዴ መጣችሁ? ቀልደኛ ነሽ አንቺ ደግሞ። ረዳት ኢንስፔክተር ሆና እኮ ነው የመጣችሁ እዚህ ቤት። ቀልደኛ ናችሁ። ና ሚኪ፣ ለምንድን ነው ቀለል ያለ ስታንድ ማትጠቀመው እንደኔ? ይህንን ላክልህ። አዎ ላኪልኝ፣ እስኪ በናትሽ ላኪልኝ፣ ወደ ኢትዮጵያ ላኪልኝ። ነገ ይደርስልኛል። አትቀልድ በእናት ላሳየን የእኔ ውልቅ ሲምፕሊ ምንም መንቀል የለ ለማስገባት የለ፣ ማግኔት ነው ይታይካል ወፍደ ስልክህን ልጥፍ ብቻ ነው በቃ ማግኔት ነው። ጠቅ ነው የምታደርገው ማስገባት እንዳንተ እንደ ድሮ ስታንዴ መታገል ማስገባት ማስወጣት ታማኝነት ው ው ማ እንዲ እኔም እንዲህ ነው የምትቀጣው። አስጀምረው አስጀምረው የመጨረሻ ቤስ ኦፍ 3 ነው የሚሚዬ፣ አማራዬ የመጨረሻ ጨዋታ ነው በቃ፣ የመጨረሻ ጨዋታ ነው። ጋይስ የመጨረሻ ሲላችሁ ሁለት የመጨረሻ ማለት ቤስ ኦፍ 3 ይሄና፣ ከሚቀጥለው ወጭ በቃ፣ ያሸነፈ ይቀጣል። ሌትስ ጎ ፋሚሊ፣ በስነ ስርዓት፣ በስነ ስርዓት አ እንደኔ ከተቀጣ በእጁ ያዘው እንዲቀል። ለነገሩ ምን አገባኝ እኔ። ደግሞ አንዳንዴ አንዴ ጭራሽ እንዲቀል ለብዬ ዘዴ ነግሯለሁ። በእጅ ከያዘው ለዋለ ለስኩ እሱ ሽንት ቤት ጥሩ ይቀጣል። እኔ ኪቺን ውስጥ አይገርምም። ደብል ደብል ደብል ደብል ኧረ መኝታ ቤቴን ነው ኪችን የምትይው አንቺው። እሺ መኝታ ቤት ነው እንደ ኖ። እኔ ኪችን ነው የምትቀጣው እሱ ሽንት ቤት ነው እየተቀጣ ያለው መኝታ ቤት ደብል ነው ጋይስ፣ ደብል ነው። ሂዱ፣ ደብል ነው የምር አላወቅሁም። ቤተሰብ ደብል ነው። እያንዳንዱ ደብል ነው ነው

አላየውም ምን ይሄንን ያየሁት? እረ እባክሽ ሁሉም አይተዋል። ዘጠኝ ሰው አንዳንድ አበባ አናትክ ላይ ቁጭ አላለም እኮ። እኔ እኮ አናቴ ላይ ቁጭ አድርጌ እኮ ነው ጆጉን አናትክ ላይ